የማዕከላዊ ኢትዮጵያ ክልል ምክር ቤት ቋሚ ኮሚቴ በማረቆ ልዩ ወረዳ ምልከታ አድርጓል። በገጠር ሴቶች ተደራጅቶ እያለሙ ኑሮን ለማሻሻል የተደረገው ጥረት የሚበረታታ መሆኑን የማህበራዊ ጉዳይ ቋሚ ኮሚቴ ሰብሳቢ ግዛቸው ዋሊራ አንስተዋል። ከሴቶች የልማት ህብረት እንቅስቃሴ አንጻር ስናይ እጅግ በጣም ተስፋ ስጭ የሆነ ነገር አጠቃላይ ከልማት ህብረቱ ኮንሴፕት ጀምሮ ልማት ህብረቱ ለምንድነው የተደራጀው ተሊኮ ምንድነው? ነው የሴቶቹ ግንዛቤ እጅግ የሚደንቅ ነበር። በልማት ህብረት በተለይም 217 እና 216 በሰሯቸው ስራዎች ላይ ራሳቸውን አሻሽለው የራሳቸውን ወጪ ሸፍነው ባሎቻቸውን አግዘው ተጨማሪ ሀብት በማፍራት ላይ መኖራቸውና በዛ ደረጃ ደግሞ የነሱ በራስ መተማመናቸውን ጭምር እያደገ የመጣበት ሁኔታ አይተን በሴቶቹ በጣም ነው የተደነቅ ነው። የተለያዩ ድጋፎችን ካልሆነ በስተቀር እንደድሮው የባሎቻቸው ጥገኛ ሆኖ ቤት የሚውሉበት ከስራ የሚነጥሉበት ምንም ምክንያት እንደሌለ በጣም አይተን የሴቶች ልማት ህብረት በናሙና ደረጃ ባየ ነው መሬትን እየነካ እንዳለ አላማውን እያሳካ እንዳለ በደንብ ተረድተናል። ያገኙትን ቆጥበው ከኢኮኖሚ ጥገኝነት ለመውጣት ጥረት የሚያደርጉ ሴቶች ለውጥ በህይወታችን መጥቷል ይላሉ። ልማት ህብረት ነው የምንሰራው በልማት አንድ ላይ እድገት ለማምጣት እንሞክራለን ብለን ሴቶች ሙከራ እያደረግን ነው። ከጀመርን በኋላ በጣም ለውጥ አግኝተናል። የልዩ ወረዳው ሴቶችና ህጻናት ጉዳይ ጽህፈት ቤት ኃላፊ ቀመሪያ ከድር ቋሚ ኮሚቴው ሴቶች በተግባር የሰሩትን ስራ መመልከቱ መነሳሳትን የሚፈጥር እንደሆነ አንስተዋል። ቋሚ ኮሚቴው መቶ ያየበትና የደገፈበት ሂደት በጣም ጥሩ ነው። በተለይም ሴቶች ልማት ህብረትን ታች ወርዶ የመደገፍን ስራ ነው የሰራው እና በሴቶች የተሰሩ ስራዎችንም ለማየት የሞከረበት ሂደት አለ ይሄ ደግሞ መቀጠል አለበት። ለሴቶች ደግሞ ትኩረት ሰጥቶ በዚህ ልክ ከደገፈ ሴቶች ካሉበት ጫና መውጣት የሚጀምሩበት ጊዜ እና የጀመሩበትም ጊዜ ነው። የወጣቶች ስብእናን ከመገንባት ባለፈ በገጠር የወጣቱን የኢኮኖሚ ተጠቃሚነት የማረጋገጥ ስራ ስለ መሰራቱ የልዩ ወረዳው ዋና አፈ ጉባኤ ሻምበል ደበሮ ገልጸዋል። ቋሚ ኮሚቴውም የወጣት ማዕከላትን ማጠናከር እንደሚያስፈልግ ግብረ መልስ ሰጥቷል። የወጣቶች ማዕከልን ማየት ተችሏል እና በዛ ማዕከል ላይ ወጣቶች ሰፊ ስራ እየሰሩና ከስነ ምግባር ግንባታም ጋር ተያይዞ ትልቅ ለውጥ እዛ ጋር ወጣቶች ማዘውተሪያ አካባቢ ላይ ጊዜ እያሳለፉ እንደነበረ በጥሩ ጎን ያነሱ ነበር። ከዛ ባሻገር ደግሞ ያው ሶስት ሄክተር መሬትም ደግሞ እያለሙ አርባሺ ብር አካባቢ ላይ በኦሞ ቆጥበው አሁንም በቀሪ መሬቱን አሳድሰው በቆሎ ዘርተው ለለውጥ የተዘጋጁበት ሂደት ሁኔታ በጣም ትልቅ ሊበረታታና ድጋፍ የሚያስፈልገው ነገር ነው ያለው። በጠረቃባይ ላይ ማይከል የወጣቶች መዝናኛ ማዕከል መጠነኛ እንዳለ አይተናል። ወጣቶቹ ደግሞ እዛ አካባቢ ያሉ ወጣቶች ከውይይት ባለፈ ወደ ኢኮኖሚ ማመንጨት መጀመራቸውን ጭምር አይተናል። ከወጣቶች አንጻር ግን በደንብ መሰራት አለበት ብለን የምንለው እንደ ልዩ ወረዳም በዚህ አሁን ባለንበት ቆሼ ከተማ ላይም ደረጃውን የጠበቀ የወጣቶች ሲቪልና ግንባታ ማዕከል ከመገንባትም ቦታውን ሴኩር ከማድረግ የማኳያ ገና መሰራት ያለባቸው ስራዎች እንዳሉ አይተናል። በልዩ ወረዳው የትምህርት ቤቶች አያያዝ በጥሩ የሚነሳ ነው ያሉት አቶ ግዛቸው ዋሌራ መጠነም አቋራጥን መቀነስ ላይ ሊሰራ እንደሚገባ አንስተዋል። የቆሼ ሁለተኛ ደረጃ ትምህርት ቤት ርዕሰ መምር ዘሪሁን ፍስሀ በቋሚ ኮሚቴው እንዲሻሻሉ በተባሉ ጉዳዮች ላይ እንሰራለን ና ያሉት የቆሼ አንደኛና መለስተኛ ደረጃ ትምህርት ቤት ትልቅ ተሞክሮ ሊሆን የሚችለው የግቢ አያያዝ ነው። ግቢያቸው ውስጥ ዘርፈ ብዙ ጠቀሜታ ያላቸው የፍራፍሬ ዛፎችን ተክለዋል። ከመማር ማስተማሩም ጋር ያለው ነገር ጥሩ ነው። አመቱን ሙሉ ትምህርት ሳይቆራረጥ ፖርሽን በጊዜ ተሸፍኖ ተማሪ ወደ ትምህርት ቤት በብዛት ሰፊ ተማሪ ያለበት ነው። ኮሌጅ 600 በላይ ተማሪ ነው ያለው በዛ ትምህርት ቤት እና እዛ አካባቢ ያንም ማኔጅ አርጎ ፖርሽን ሸፍኖ አመቱን ጨርሰዋል። የጥሩ ነው ብለን ወስተናል። እንዲ ክፍተት ያየ ነው ከፍተኛ የሆነ መጠነ ማቋረጣል በሃይ ስኩል ደረጃ አሁን ያለው ነገር የመምህር ተማሪ ጥምርታ፣ የመጽሐፍ ተማሪ ትምህርት እጅግ በጣም የተሻለ መሆኑ ነው አይተናል። ከማር ማስተማር ጋር ተያይዞ በአመቱ የተሰራው ስራ በመልካም ጎኑ ያየበትና መሻሻል አለበት ብሎ ያላቸውን ነገርም አስተያየት የወሰንበት ሁኔታ ነው የፈጠረልን። በዚህ መነሻ እንደ ጥቅል የሚታየውን የተማሪ ትምህርት ተሳትፎን አጠናክሮ ከሜድ ጋር በተያያዘ የመዋዠቁን ነገር እንድናስተካክል ትምህርት ለትውልድ የሚለውን መርሃ ግብር በተሻለና ሁሉም ባቀፈ መልኩ እንድንሄድ ቀጣይ የተከለሰ እቅድ በማዘጋጀት የተሻለ ስራ እንድትሰሩ በሚል አስተያየት ተሰጥቶናል። ቋሚ ኮሚቴው በየዘርፉ የታዩ ጉድለቶች ተስተካክለው የተያዙ እቅዶች እንዲሳኩ ጥረት መደረግ አለበት ሲል አሳስቧል።